ተጠይቋለሁ ስትይ የፍርድ የሰማዩን ከፈጣሪ ምናምን የሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ ቆይ ልንገርሽው ሀቡ ሲሄድ ሀቡ ሄድኩኝ እኮ አይደለ እያወራሁት ነው። እሷን ነው የማውረት። ሀቡ እኮ ሄድኩኝ ስጠይቅ አባቶች እንደዚህ እንደዚህ እንደዚህ ነው ስል ምንድን ነው ፍርድ እኮ የመጣሽ እኮ እዚህ አይደለም። ፍርድ ቀስ ተብሎ ነው እንጂ በአንድ አይደለም ተባልኩ። እሺ አልኩት። መጥቼ ግን አንቺ አንቺ ጋ መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገባሁ አንቺ ጋር ለመሰክር መጣው እንጂ ያልኩሽ እኮ ጠየኩኝ እኮ። ሲሄድም እኮ እኔ ምን አልኩሽ? አቡ እንደዚያን ነገር እንትን መጥኩን የሃይማኖት የሚያውቁ ሰዎችም እንትን በልኩሽ አይደለም። ከዛ ሄድኩ ጠየቁኝ አባቶች። ፍርድ አንድ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ። አብሮት የመጣው ልጅ ቪዲዮ ሲያነሳ ዘጋ አለ ቪዲዮ ሙሉ ማለት ነው። ተዋት ቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው። የሚዲያው ምን ጥቅም አለው? እኛ ጋር መታችሁ እዚህ ምላችሁ የለ ይቅርታ ተባብላችሁ የለ በአልበል አጥፋ አሉት ሲሉት ኖኖ ኖ በሽማግሌ መጨረስ ያለብንም ሚዲያ ላይ ስላወጣችሁ ለዛም በቃ እሺ አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክ ልሻለሁ። ከፈለግሽ ይሄ እንደዚህ የተባለበት የተማማልንበት ማለት ነው። ከዛ እንደዚህ አደለም እህቴን እኮ እንደዚህ አልሆነችም ምናምን ብዬ ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ። አሁን እሱ ሄዶ እዛ ስለማለልኝ አቡ ነፃ ነው፣ አይ እህቴ ምንም አላረጋትን ብዬ። እንዴት ነው የፈለገው ነው የዛኔ ስትል የነበረው ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረውእዛ ቦታ ከተገኘኝም ደፍሮ እዛ ቦታ ከተገኘ መተት፣ ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብሬል ላይ አይገኝም። እዛ ቦታ ላይ ደፍሮ ከተገኘ እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ፣ አሁን አለው ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁት ሀቡ። ለዛ እኮ ነው ይቅርታ ይቅርታ ስጠይቂ፣ በሙሉ ልብሽ መሆን ያለበት፣ እንዲህ እያልሽ አይደለም እሺ። ለምድሩ ለእሱማ ይኸው እያልሽ ከፋፍለሽ ሳይሆን፣ መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሀላውንም አትጠይቂም ነበረ። ግን አትዪ መሀላው ይሳካል ብለሽ ስላላሰብሽ፣ ይሆናል ብለሽ ስላላሰብሽ ነው የምጠብቀው ስቆጊቆ አለው። ከዛ ወንድም በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው። እኔ እላለሁ አሁንም እላለሁ። እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ እልክልሻለሁ እንደዚህ ብዬሽ ነው። አባቶች ሲጠይቁኝ አሁን እልክልሻለሁ ማለት ነው በዋትስአፕ እንዲህ እሱ የፈለገው ለሚዲያው ነው አይደል? ይሄው ሚዲያው ላይ መጥቼ ይቅርታ እላለሁ። ዋናው ለሚዲያው ነው። ለዛ ነው በቃ። ደሞ አንድ ነገር ልንገርሽ፣ እንደዚህ የተወራ ማውራት አልችልም። እንደዚህ የተመላለስን ማውራት አልችልም። እና አንዴ በመጀመሪያ ደረጃ እንደዚያ አልጉ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ የምትጠይቅ መጠየቅ ያለባትና መጠየቅ እዚህ ጋ ጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደል? ፍርድም ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ከተሻለ ፍርድ እዚህ ላይ ባትፈልግ ኖሮ ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛ ሜዳ አሁን አንቺ ጋር መጣላ አንቺ እንዳለችሽ እዛ ሄዳን ማስጠራት ትችል ነበር አይደል? ስለዚህ እዛ ኢቭን እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀመር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው ገባሽ። እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ። ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩን። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በነጋታው ነው ሬሷ የተመለሰው። ያንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው በውሸት ምላ ማለት ነው እዛ። ስለዚህ እግዚአብሔር አሁንም ፍርድ የእግዚአብሔር ነው። እግዚአብሔር እኔም ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ እኔ ያደግኩበት ቤት ነው ምንም ለኔ ትልቅ ነገር አይደለም ኤኒዌይ እዚህ ጋር ወታ ይቅርታ እንጠይቅበት የፈለጉት እዚህ ጋር ስለሆነ ነው፣ ክሱ እንጂ ለሀቢባ እንደዚህ እንደዚህ አርግ ያለው እንደዚህ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኛል አለም። እዚህ ጋር ቆሜ እንደዚህ አደርጋለሁ እንደዚህ አደርጋለሁ ስላለች እዚህ ጋር ቆማ እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን፣ በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ አላለችኝ ምንም የሚጨምርልኝ ነገር የለም፣ ጭንጣ የህዝቡን ግን መልስ ፊልባክ ስለምፈልገው ገባሽ፣ ሰው ዘንድ ያለውን ነገር ስለምፈልገው ነው እንጂ እኔ የእሷ ይቅርታ፣ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አይደለም እኔ የምፈልገው፣ የአባቶቹ ለእኔ በቂ ነው። ገባሻ? ይሰማል አርላዊ የማውራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋር የእሷን ይቅርታ የምፈልገው ለእኔ ሳይሆን ለህዝብ ነው። ይቅርታ ካለች በኋላ ደግሞ አንድ እድል ትሰጭኝና፣ እንደዚህ ማውራት የሚፈልገው ነገር አለ። አሁን አቡ ይቅርታ ጠይቃለሁ፣ የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ፣ እዛም ቪዲዮ ልክልሻለሁ ብዬሻለሁ። አመሰግናለሁ፣ በጣም ይቅርታ አድርግልኝ ብዬሽ። ከተረፈ ግን ሌላ ጥያቄ እና መልስ የምመላለስበት እንትን አይደለም። ይቅርታ ንግግር ነው መናገር ይቅርታ እኮ እኔ ምንድን ነው የምለው? የምለውን አንቺ ቃል በቃል ትልኝና ትነግኛሽ። ከዛ ነገርኩሽ እኮ አሁን ልክ እንዳልኩት የዛኔ አንድ ሄዶ ከማለልኝ ይቅርታ ጠይቋለሁ ያልኩሻ። ይቅርታ ጠይቃል እንኳን እዚህ አልኩሽ፣ እዛ በአባቶች ፊት እንደዚህ ብለሽ ከማለ በኋላ ይቅርታ በይ ሲሉኝ ይቅርታ ብያለሁ። ገባሽ አይደለ? አሁንም ስላከበርኩኝ፣ ህዝቡን ስላከበርኩኝ፣ አንቺ ስላከበርኩኝ መጥቼ ይቅርታ ጠይቃል ይቅርታ አለዋለሁ አልኩሽ። በተረፈ ግን እዚህ ጋ አንድ ጥያቄ ልጠይቃት ምናምን እንደዚህ እንደዚህ መውረት ምናምን ኢቭን ዘዌ ዛወራሩ ዘዌ ቀደም እንደዚህ ይሆናላ ቤትሽን እንትን የምትወንችንሽ አንድ ማለት ያለብኝን ልበልና ማንም ዲስሪስፔክት እንዲያደርግሽ እኔ አልፈቅድም። እስፔሻሊ ማንም ሰው ሲሄድ ምናምን ሲል አሁን እያሰማሽ ነው መሰለኛ። ከእሷ ይቅርታው መጣ ቀራ አይገርመኝም። እኔ የምፈልገው ህዝቡ እንዲያቅልኝ ነው። ይሄ ሰው እኔ ጋር መጥቶ ዋትሳፕ ላይ ያለው ባዘዛችሁኝ፣ መሰረት ህዝቡ በጠየቀኝ መሰረት ኢትዮጵያ ድረስ ትኬት ትቆርጬ ሄጄ ምዬ ግዴታይን ተወጥቼ ፈጽሜ መጥቻለሁ። ስለዚህ እኔ እንደዚህ ማውራት አችልም ምናምን ሲል ሰምተሻል መሰለኝ። አሁን እዚህ ነው ያለው። እሷ ይቅርታ መጣ ቀራ አይገርመኝም ሲል ነው የሰማሁት።

አብርሃም ሄደክ ከማልክ ይቅርታ ልጠይቀህ ይቅርታ ልጠይቀህ ባልኩት መሰረት ባልኩት መሰረት ይቅርታ እጠይቀሃለሁ። ይቅርታ አመሰግናለሁ። መጀመሪያ ማልቀረው እ ከዛ አምስት ቀን ጠብቅ ያለው እንደዚህ ሆኖ ክስ አላመጣሁም ማለት እዛ ቆይቻለሁ ብዬ ማላልኩም እንዳልሹ ወደ አንቺ አልመጣሁም። ስለ እውነት ማለት ነው። አምስት ቀን ሙሉ ሙሉ ቪዲዮ ልክልሻለሁን እስከ መላው ጀምር ነው ማለት ነው። አንድ ሁለተኛ ስልክን ይሄንን ይዤ ስላልሄድኩ ነው። በጠረሽ ሰዓት መጥቻለሁ። ገብርኤል አሁንም ቢሆን ገብርኤል ባልሽ መሰረት የፍርዱ አንቺ ጋር ነው የምድሩ ይቅርታ ብዬ ልሻለሁ። ይኸው አክብሬሽ መጥቻለሁ። ህዝቡንም አክብሬ መጥቻለሁ። ገብርኤል ደግሞ የእንትኑን ያውጣው። በጣም ነው የማመሰግነው። እዛ በተረፈ ደግሞ ቤታችሁን ፈትሽ ልጅ ቤታችሁን ፈትሽ፣ እንደዚህ አይነት ነገር እንዳታወጣ ከማረጋችሁ በፊት ምን አልሰማሁም። አንቺ እኩል እያወራችሁ እንዴት እንስማ? እስኪ ዝም በይ፣ እንስማ። ውጭ ደግሞ ቤትሽን ፈትሽ ምናምን፣ ይሄ ዲስርስፔክት የሚያደርገውን ነገር አይደለም ማሊባ መጥፎ ነገር አይደለም። ምን ማለት መብት የለክም ራስክን የማጥራት ብቻ ስምክን የማጥራት ጉዳይ እንጂ ከፋጋ አቡ፣ አንዴ ምን መሰለህ እኔ መጥፎ ነገር አይደለም። እዚህ ጋር አቡ ቪዲዮ ልክልሻለሁ። አሁንም ቢሆን ማለት ነው አባቶች ራሱ ጎንበስ ብለው ቅርበኝ ስላልኩ እዚህ ጋር አሁን ትርፉ ነገር ወጥቶ እንዳይወራ አይደለም። ሪስፔክት ስላደረኩሽ መጥቻለሁ። አመሰግናለሁ። አሁን የራስህን ፊሊንግ ብቻ ነው እንጂ የምትናገር እሷን ቤትሽን ፈትሽን ምናምን አይቻለሁ።

እኔ ደግሞ አክብራ ስለመጣሽ ላመሰግንሽ ፈልጋለሁ። ጠብቂኝ፣ ኦኬ። ግን ግን ይኸውልሽ እጣ እንትን እላለሁ ይቅርታ ጠይቂሽም ብለሽ ይቅርታ ጠይቄያለሁ ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በኔ ነው። አንድ ነገር አንቺ እንዲስ ሪስፔክት የሚያደርግ ነገር ከተናገረ በኔ ነው ኃላፊነቱ። ዶን ወሪ፣ ቀስል። ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈልገሽ ብታስገቢ የትም አንቺ አምላካችን፣ ሙስሊምም ሆነን ዱአ ስታረጊ ወዲያው ይደርስልሻል። እንዴ ዱአሽ አይደርስም ማለት ነው? እኔ ደግሞ የገብሩ ገብርኤል አምስት ቀን ሙሉ አፍ ይንጭ እንዲህ እስኪሆን ድረስ አሳይሻለሁ ፎቶ አልኩሽ። አምስት ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣሁት። በዚህ እራሱ ቅር አልተሰኘሁም። እሮብ ጊቢ ብለሽኝ በአልሽኝ ቀን ይኸው ልኬልሻለሁ ሁሉ ነገር አድርጌ አምስት ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘሁም። ለምን ያለሁበትን እና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል ሀንድረድ ፐርሰንት እተማመናለሁ። ይኸው ይቅርታ ጠይቅ፣ አይቀያየር የውልሽ። በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ ወዲያው ደርሰን እንደተመለስን ይቅርታ ጠይቋል እንደማለ፣ አሁን ደግሞ አይደርስም ይቆያል፣ ምናምን ሌላ ምክንያቶች ይደረግልኛል ተደረገ አልተደረገም። ቆይ ቅሪያ ነሽ። ተደርጎልኝ አልተደረገልሽም? ተደርጎልኛል አመሰግናለሁ። እያልኩሽ ያለሁት እኮ የተደረገ ነው የምፈልገው። ተደርጎልኛል አመሰግናለሁ። አዎ በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂው ከሆነ ለሰው አትናገሪም፣ በውስጥሽ ነው፣ በአንቺ እና በጌታ መሀል ነው። ገባሽ? ፈጣሪ ያውቃል። የጠየቅሽው ነገር ይደረግልኛል ነገር ከተደረገልሽ በኋላ ኦኬ፣ አመሰግናለሁ ተደርጎልኛል፣ ይቅርታ በቃ። እኔ የምፈልገው ይሄን ነበር። የምፈልገውን አደረገልኛል። እኔ የምፈልገው ዛሬ የምሄደልት ምን ነበር? ማልክልኝ፣ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት፣ ይኸውልሽ፣ ልክ የምትፈልጊው ከተደረገልሽ በኋላ ሌላ ነገር ስትጨምሪበት፣ ይሄ ቃል መቀየር ነው። ስለዚህ ቀድሞ ቀድመሻል ያልኩት አመሰግናለሁ፣ አመሰግናለሁ። ሁለተኛ የቃሰሚው እሱ እሺ፣ ይቅርታ አርግልኝ አመሰግናለሁ። እሺ አሁን እሱን አዳምጪው አንቺ፣ ይቅርታ ጠይቀሻል፣ አለቀ። ከይቅርታው በኋላ ብለሃል አብይ፣ እኔ ምን ማንንም ዲስሪስፔክት አድርጌ አውርቼም አላውራ አላወራ። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገር የለም። ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረኩት አላደረግም ማለት እኮ መብቴ ነው አደባባይ የወጣ ነገር ነው፣ አይደለም ግን መጽዳት ስላለበት ነው። ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብለይም ከማረጓ በፊት አንድ ሰው አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእነዚህ አይነት መንገድ ነው የሞተው ስለዚህ ቤትሽን ፈትሽን። ከባሲ የሰው ልጅ ቤቱን ሳይፈትሽ ይሄ ይሄ ነው አሳካና መን ነገር ይለበከ ስለዚህ እዚህ ውስጥ እንደ አርታኒ ኮይ የኔ ቢጣገበና ነው እዚህ ጋር አባ ያባሲ ኢንተሲዛ ገራ ተባ አንፈስነ ስራት እንደዚህ አደረክ አንታባቢ አንያ ወደዛ ጋር ምቄ ኢፍ ኮስባ እንደጣና አስቆምኩትኩ አስቆምኩትኩ ነይ አስቆምኩትኩ ሶሪ ስታድኮ ነው ኦኬ ፐርሰናል ላይፏን መናገር አትችልም። በቃ ስለዚህ አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። ያለ ስሜ ስም ተሰጥቶኛል ብለህ ስለራስህ ስለዚህ ያለ ስም የዲስ ሪስፔክት ከሆነ እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደምብ አቅርሻለሁ፣ በደምብ ታውቂኛለሽ። ስለዚህ ዙሪያሽን፣ አካባቢሽን ያለውን ነገር ፈትሺ። ስትፈትሺ ታገኝ ነገር እንዲያወራሽ ዲስ ሪስክ ያረክሽም እኮ ኦሬዲ። ለምን ለመጣውት ምጄ ነው መውጣ ኦሬዲ እዚህ ጋር አፉን እየከፈተ ነው ያለው። አልገባሽም? ሀቢባ ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ያለ ቁጭ አርጎ እየሰደበኝ አሰሚሁም እንዴ! እንደዚህ ራስሽን ፈትሽ። እኔ ያጠያኩት የእህቴ እንደም ነው። እንዲ ሀቢባ በቃ ውጭ ይቅርታ እኮ እንድን ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩ። ከዛ ራስሽን ፈትሽ፣ እንደዚህ አርጊ። ቁጭ አርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም። ስለራሱለሆነ ሰበብ የምትፈልግ ይመሰለብሽ እ ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋበይ ውሃ ጠጭና በእርጋታ እንነጋገር። እንዴ ይቅርታ ንድና እንዴ ፈለግሽ ተደረገልሽ ኤደን በጣም እያረጋጋሁሽ ነው። በጣም በትዕግስት በትዕትና ካም ዳውን እያልኩሽ ነው። በጣም ግለት ፎቶነሻል የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በ21ሺ ህዝብ ባለበት እኔ የምፈልገው እሱ ገብርኤል የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋል አላልሽም

አራት ሰዓት አምስት ሰዓት ሙሉ ስለማይመለከ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ። ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት፣ ስለኔ ስራ፣ ስለኔ ስታፎች፣ ስለኔ ምናም ብዙ ነገር ስታወራ አልነበረም? ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም ከዚህ በፊት? ዛሬ እኔ ሳወራ ነው እንደዚህ የምትሆነው። ዛሬ እኔ ስናገር ነው እንደዚህ ምትን ኢሞሽናል የምትሆነው ቱቢ ሆነዚፊት ሰውዬ በጣም ብዙ ሰው ፈርዶበታል። ሕዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን አደነዘዘን ምናምን ተብሏል፣ በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝምን ያለው የ ሐቁ እስኪወጣለት ድረስ ሄዶ አንቺም መሐላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛነኝ እንደዛ 21 ሺ ሰው ባለበት ሲቀጠቀጥ በኮመንት ጠንቋይ ሲባል እረኛ ራሱ ፈዘናል ሲባል ኮመንት ላይ እስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሐላውን ፈጽሞ መቷል። አሁን መሐላውን ፈጽሞ ከመጣ በኋላ ደግሞ አይ፣ በቂ አይደለም፣ ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ቢቡናቢ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር እሱ አሁን አሁን እሺ በስነስርዓት ማለት ነው። የሚያወራውን እየተከታተሽ ሁለት ደቂቃ ብለሽ ነው፣ ችግር የለውም። በጣም እንደዚህ ካልኩ ይቅርታ፣ ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስን የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ምናምን ታች ማድረግ አይቻልም። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ሌላ ፐርሰናል ታሪኮች፣ የኔም ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው፣ እሱ እንደዚህ ነው፣ እንትና እንደዚህ ምናምን ብዙ ነገር ስትላል አልነበረ? አንቺ ለአንቺ አንቺ ፊት እንደዛ ስትላል ነበር። ሴት ስለሆነች ተረዳትና ይቅርታ አርግላትና፣ አይ ኦኬ፣ እኔ ችግር የለብኝም። ምን ብዬ አስቆሚያት አለው ወይ ነው አስቆሚያት አለው። እኔ ያንን ነገር ሁሉ ስ አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ብዬ ነው ሞጣው ለመውጣት እንደዚህ አይደለም እኔ ያልኩት አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም፣ ገባሽ አቢባ። አሁንም አንቺን የምነግርሽ ነገር ቢኖር ምንድን ነው፣ አሁንም አንቺ እንዲህ ነሽ ሳይሆን፣ አሁንም ራስሽን፣ ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል፣ በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል፣ ገብቶሻል እንተዋወቃለን። ስለዚህ ራስሽን ፈትሽ፣ ምክንያቱም ቅድም ያነሳውበት አንግል ምንድን ነው? በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ እንደዚህ ነሽ ሳይሆን ቅድም ያነሳሁትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል። ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺ እናትሽ ጋርም ከቤት ስጋ ጣብ የሆንሽበት በአባትሽ ሞት ይሄ ይሄ ስለሆነ፣ አሁንም እንደዚህ አይነት ነገር ይቀጥላል። አቢባ ይኸውልሽ፣ ስለ እናትሽ ስለ ቤተሰብ አታንሳ እንዴ በቃ ራስሽን ዙሪያሽን ፈትሺ። ይሄ ላንቺ ብሎ ነው፣ ሀቁን ነው እንድታቂ ነው። እሱ ነበር ያልሺው። እሱ ሄዶ ማለልሽ፣ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ምን ሆነሽ ነው? ሰውን ምን አልባት አንቺ ከዛ ወንጀል፣ ለምሳሌ አንድ ሰው ይጠረጠራል አይደለም፣ አንድ ሰው በወንጀል ተጠርጠሩ ከዛ ወንጀል ሌላ ተጠርጣሪ ደግሞ ይፈለጋልና ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ለማለት ፈልጎ ነው፣ ለአንቺ ብሎ ነው ሊያድንሽ። ይሄንን እኮ በአንቺ ምክንያት እዚህ ጋር እግዚአብሔር እኮ አይደለም እዚህ ጋር መቶ ቁጭ ብሎ እኮ እንደዚህ ስላለ

ኢቨንትስ ከሰላምታዎች ምንም እንዳትችለታው። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳይ ምንም አልልም። አመሰግናለሁ ስለመጣሁ ብዙ ትርፍ ነገር ሲነጋገር አይ ለእኔ ብሎ አይደለም ሀቢባ፣ እኔ ገብርኤል ነው እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ጋር ይችላል። ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬሽ ያመንኩትኝ ገብርኤል ነው የሚያሳያኝ አልኩሽ እኮ። እኔ እኮ አልኩሽ እኮ፣ አሁን እኮ ያልኩሽ ነው። ገብርኤል አይደለሽም፣ እናቴ ትሙት፣ ፍርታም ነሽ። በጣም ፍርታም ሀቢባ፣ ምን አለሽ? ከናከር ያውዋ ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ አሁን ግን የሆነ በጣም ግለሽ ጾሐሽ ለመደበቅ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው ማመን ሳይፈልግ ሲቀር ነው እንደዚህ ትግ የሚለው የሚያስቆጣ ምንም ነገር የለም ህዝብ ፊት ሄጄ ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግመሽ የሚጠይቁሽ ሄዶ ብቻ እንዲምልልኝ፣ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አድርጊልኝ፣ ደጋግመሽ ያልሽኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ክርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ ሄዶ ከማለ ሊውጣ ስልሽ፣ ምናሽ ይቅርታ ብያለሁ አቡ ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን፣ ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል፣ ቆሜ ይቅርታ ልበለው። ይቅርታ ልኔ የመጣሁት ይሄ አቡ አልኩሽ አይደለም ነው። እሺ ሁለት ደቂቃ ቁጭ በይና እሱ የሚልሽ ነገር አላችሁ። እኔ አንቺን አምኜ ቁጭ ብዬ እናትሽ፣ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሲድ ደማታ ዙሪያሽን ፈትሺ ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ያ ተጠርጣሪ ንጹሕ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢዎች ላይ ብዙ ሳይጎዳሽ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ለአንቺ ለምን ሁሉን ነገር ኔጌቲቭ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ ዘብር ገብርኤል ሄዶ ማለልሽ። ንጹህ ሆኖ ተገኘ። ይህ እንደዚህ አይነት ነገር ራስሽ ነሽ ያልሽው እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄ ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ተቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ፣ ሰከን ብለሽ አመሰግናለሁ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩ ዝግት ማድረግ